ሰላም ሙዚቃ አቀናባሪው፣ ዛሬ ከጓደኛዬ ጋር ወደ አንተ ስቱዲዮ የመጣ ነው። ያው እኔ ኮጆ ዘፈን ለማውጣት ፈልጌ ነው። እናም አሁን ግጥምና ዜማ በሙሉ ጨርሼ ዛሬ ወደ አንተ መጥቻለሁ። በቃ አንተ ብቻ እንደ አብዛኞቹ የሀገራችን ዘፋኞች እዚሁ የፈጠነ ድምፅ አሳምረህ ያበደ ሙዚቃ ከሰራለኝ እመነኝ፣ ያልከኝን ገንዘብ ወዲያውኑ እከፍልሃለሁ። እሺ ኮጆ፣ ምንም አያሳስብህ። አዎ አንተ ከማን ታንሳለህ? እንደ ማንኛውም ሰው ያበደ ዘፈን እሰራልሃለሁ። ታዲያ ድምፅ ከመቀዳቱ በፊት ግን የምዘፍነው ሙዚቃ መስማት ፈልጋለሁ። እስቲ የዘፈኑ ርዕስ ምንድን ነው? በል አንድ አፍታ የምዘፍነው በልልኝ። እሺ አቀናባሪው፣ ያው የዘፈኑ ርዕስ ቻፓ ይሰኛል። እናም በትንሹ ልበልልህ፣ በእርግጠኝነት ተወዷለ። አው ቻፓ ቻፓ ቻፓ ቻፓ ቻፓ ጉድ ሰራኝ፣ ቻፓ ቻፓ ቻፓ ቻፓ ተጫወተብኝ፣ ቻፓ ቻፓ ቻፓ ቻፓ ብዙ አከሰረኝ፣ ቻፓ ቻፓ ቻፓ ገደል ከተትኝ። ኦ ኮጆ በጣም አሪፍ ይመስላል። በቃ አሁኑኑ ጀምር። ገና በጠዋቱ ወደ ጂም ገባው ወዲያውኑ በቅጽበት ገራሚ ቻፓየው ከዚህ ቅርቢም ብዬ ስፖርትንም ሠራው ግን አላስቻለኝም ወደ እሷ ተጠጋው አሰልጣኝንም ብዬ ብዙ ብዙ አወራው ስፖርት ብላት ሠራት ወዲያውኑ ተስማማው ወደ ላይ ወደ ታች አብረን ብዙ ሰራን አልጋ ከመያዝ ውጪ ሌላ ማ ምን ቀረን ይህን ሁሉ ስንሰራ ያገበደውን ደሞ እጅ ከፍንጅ ያዘኝ እዛው የፈጠነ ወደ ቤቴ አወላልቆላከኝ ቻፓ ቻፓ ቻፓ ቻፓ ተጫወተብኝ ቻፓ ቻፓ ቻፓ ቻፓ ቻፓ ጉድ ሰራኝ ቻፓ ቻፓ ቻፓ ቻፓ ብዙ ከሰረኝ ቻፓ ቻፓ ቻፓ ገደል ከተተኝ። አቀናባሪው ድምጼ እንዴት ነው አሪፍ ነው አይደል ያው ሁሉ ድምጽ እንኳን ለዘፈን ለለቅሶም አይሆንም ነገር ግን እንደሌላው ዘፋኝ ድምጽን አስተካክዬ አሪፍ ሙዚቃ ሰራላለሁ እንዴ እንደዛ ከሆነማ በቃ እኔም ተስፋለኛ በላቀናባሪው ሌላ ጊዜ ግጥምና ዜማ አዘጋጅቼ በደንብ ተዘጋጅቼ ይመጣለሁ በቃ አቀናባሪው፣ ለምን አሁን ከዘፈንኩት ላይ ለትሬንድ እንዲሆን ቻፓ ቻፓ የሚለውን ፓርት ቆርጠ የአንተ የዩቲዩብ እና የቲክቶክ ቻናል ላይ ለምን አሁን አለቀውም? አዎ፣ በእርግጠኝነት ብዙ ሰዎች ይወዱታል። ከዛም ከሳምንት በኋላ ሙሉ ዘፈን ሲለቀቅ በደንብ ይታያል። እሺ ኮጆ፣ ይሄ በጣም ጥሩ ሀሳብ ነው። በቃ ለአሁን ዩቲዩብ ላይ ለልቀቀውና በጣም አሪፍ ከሆነ ደግሞ ቲክቶክ እና ሌሎች ፕላትፎርሞች ላይ ትሬንዱን እናስ ጀምረዋለን። ቻፓ ቻፓ ቻፓ ቻፓ ቻፓ ጉድ ሰራኝ። ቻፓ ቻፓ ቻፓ ቻፓ ተጫወተብኝ። እንዴ እንዴ፣ ኮጆ በጣም ይገርማል። ለትሬንድ ብለን ዩቲዩብ ላይ የለቀቅነው ቻፓ የሚለው ዘፈን በአንድ ሰዓት ውስጥ አንድ ሚሊዮን ቪው ታይቷል። ነገር ግን በሚያናድ ሁኔታ 999999 ሰዎች ዘፈኑን አልወደዱትም ዲስላይክ አድርገውታል አአ። በፈጣሪ አንድ ሚሊዮን ቪው ኦ፣ ይሄ ማመን አልችልም። በቃ እንደዚህ ከሆነማ ሙሉ ዘፈኑን በጣም አሪፍ አድርጌ ከሰራሁትና አንተ ደግሞ ቅንብሩን በጣም ቆንጆ ካረከው በእርግጠኝነት ከጠበቅነው በላይ ዘፈኑ በጣም ብዙ ቪው ይኖረዋል። ወይ ጉድ ስንት ነገር ሞክሬ በቻፓ የተነሳ እስከ ዛሬ ድረስ ኪሳራ በኪሳራ ብሆንም አሁን ግን እድሜ ቻፓ ለሚለው ዘፈኔ በስተመጨረሻ አንድ ነገር ተሳካለኝ። ሀ ሀ ሀ ኮጆ ብዙም አትደሰት፣ ምክንያቱም ለትሬንድ ዝም ብሎ የተለቀቀው ዘፈን ብዙ ቢታይም ላይክ ያረኩት ግን እኔ ብቻ ነኝ። እናም ይሄ ደግሞ በታሪክ እስካሁን ድረስ እንደዚህ ቪዲዮ በጣም ብዙ ዲስላይክ ያለው ቪዲዮ ዩቲዩብ ላይ የለም። ቆይ እናንተ ግን ስራችሁ ምንድነው? ቆይ ምን ሆናችሁ ነው? ይሄ ለትሬንድ የተሰራውን የሰዎችን ጆሮ የሚደፍን ዘፈን ሲለቀቅ ስትራይክ ያላካችሁት። በዛ ላይ ዘፈኑ ላይ ያለው የዲስላይክ ብዛት ሌላ ቪዲዮ ላይ እስከዛሬ ድረስ አይቼ አላውቅም። በሉ ለማንኛውም ከስራችሁ ሳትሰናበቱ በፊት አሁኑኑ ቪዲዮውን አጥፉትና ለቻናሉ ደግሞ ዋርኒንግ ስጡት። እንዴ፣ ምንድነው? አሁኑኑ ይህንን ዘፈን ከቻናሉ ላይ ያጥፉት። እንዴ አንተ ቆይ፣ ምን እየሰራ ነው? ለምንድን ነው ለትሬንድ የተለቀቀውን ዘፈን ከዩቲዩብ ላይ ያጠፋከው? ያማል እንዴ፣ በጣም እየታየ ነበር እኮ ወይኔ፣ ምን አይነት ስተን ነው የሰራኸው? አንተ ኮጆ፣ የአንተን የማይረባ ዘፈን ስንት የለፋውበት የዩቲዩብ ቻናሌ ላይ በመልቀቅ የተነሳ አሁን ቻናሌ ከባድ ችግር ውስጥ ገብቷል። በዛ ላይ በዚህ ድምጽ የተነሳ ሙዚቃ የማቀናብርበት እቃ ተቃጥሏል። በል አሁን ንዴቴን አታባብስብኝ፣ ከፊቴ ዞር በል እና ዘፈኑ አይሰራም ማለት ነው ጭራሽ የቀረኝን ስቱዲዮ በዚህ ድምፅ ልታፈነዳውም አስበዋል። በል ነግሬያለሁ፣ ኮጆ አሁን ሌላ ችግር ውስጥ ከመግባት በፊት ከዚህ ጥፋ። አይ በደንብ ማቀናበር ሳችን ነገሩን ወደ እኔ ታዞረዋለህ። ምን አይነት ሰው ነው? በእናታችሁ የማትረባ ያም በደንብ እየታየ የነበረ ሙዚቃ ከዩቲዩብ ላይ አጥፍተህ ብታናደኝም ይብላ ላንተ። እኔስ ሌላ አቀናባሪ ጋር ዘፈኑን አሪፍ አድርጌ ሰራዋለሁ። አሁን በዚህ ጄኔሬተር በሆነ ድምፅ ማውራት እንትተ ከዚህ ስቱዲዮ ትወጣለህ ወይስ አትወጣም? ቆይ ባሎጣ ምን ታመጣለህ አንተ? ምን ሆነ ነው በጠዋቱ ዳቦ ፊት የሆንከው? ባክህ ተናድጄ ነው። ሚስቴ ልፈታት ነው። ልፈታት ነው? በቅጡ ሳታስራት ነው እንዴ የምትፈታት? ማለት ማለትማ ከተጋባችሁ ሁለት ሳምንት ሳይሞላችሁ ፍቺ? ሁለት ሳምንት ላለህ እንዴ? ወር ሞላን እኮ። እረ ባክህ፣ እና ትቀልድ ያለህ እንዴ? አብራችሁ አርጅታችሁ የለ እንዲህ። አንተ ምን እየቀለድክ ነው? ቀልዱን የጀመርከውም አንተነ። ባለፈ ሰርግ በልቼ መልስ ጠራኛለ ብዬ ስጠብቅ ጭራሽ ፍቺ? ወይ ደግሳችሁ ተፋቱ። ቆይ ግን ምን አርገ ነው? እረ ባክ ተፋታኝ። እንጀራ አያምር። ማ አያምር? መልኳ አያምር? እጭ እሱማ አንተ ማታምር። ምን አልከኝ? እየመረጥክ ነው እንዴ የምሰማው? ቆይ ግን እንጀራው ምን ሆነብህ ነው? ምን ልበልህ፣ በቃ አይን የለው ጆሮ የለው ድፍጠጥ ያለ በቃ አንተን ነው የሚመስለው። ማለት ማለት ማለትማ የእንጀራው ችግር ሁነ የእሷ ችግር ሁነ የምጣዱ ችግር ሁነ አላቅም በቃ። እንጀራ እንደዚህ ሊያስጠላ እንደሚችል ራሱ አላቅም። ታዲያ ጤፉ ገዝታ ለምን አስፈጭታ ሰጣት ነው? እኛ ሰፈር ወፍጮ ቤት መቻለና ነው? በኮሪደር ምክንያት ወፍጮ ቤቶች እንዳለ ፈርሰው ዘንባባ ተተክሎባቸው የለ እንዴ ቦታቸው እና ካልሆነ ዘንባባው ይፍጭልሃ ወያንተ አንተ ትቀልዳለህ እንኳን ዘንባባው ሊፈጭልኝ ይቀርና ባለፈው ሰልፍ ገላመጥከው ብሎ አንድ ሺህ ብር አልቀጣኝም ኧረ እንኳን ገላው ጠበው አላሉ ለዚህ እንኳን መፍትሄ ይውቀላሉ ምንድነው መፍትሄ ዘንባባው አንሱልን እንበል እንዴ ወፍጮ ቤታችን ስሩልን እንበል እንጩ ሰላማዊ ሰልፍ እንውጣ እንዴ ፊቴ ላይ ወፍጮ ቤት ምስል ስላችሁ ዘንባባው ላይ ስቀሉኝ በላቸው እንዴ አልከ ያንተ